በአፍሪካ ምድር፣ የቡርኪና ፋሶ መሪ ፕሬዝዳንት ኢብራሂም ትራኦሬ ስም በዓለም አደባባይ የከረረ ክርክርን ሲያስነሳ፣ ምክንያት የሆነው ፖለቲካዊ ውሳኔያቸው ሳይሆን የግል ሕይወታቸው ነበር። አራት ሚስቶች ያሏቸው መሆናቸው፣ በዘመናዊው ዓለም ወግ የሌለው ቢመስልም፣ የቤተሰባቸው እውነተኛ ምስል ግን ብዙዎችን አስደንግጧል። ታዲያ፣ ይህ ያልተለመደ የፍቅር ታሪክ ነው ወይስ በባህል ስም የተሸፈነ ተግዳሮት? ዛሬ፣ ከግምቶች ባሻገር፣ የእውነትን መጋረጃ ገልጠን፣ የዚህን መሪ ቤተሰብ ጥልቅ ምስጢር በሳቢ መንገድ እንቃኛለን። የቡርኪናፋሶ ምድር በምዕራባውያን መገናኛ ብዙሃን ዘንድ ብዙ ጊዜ በፖለቲካ ትኩሳት የምትጠቀስ ብትሆንም በልቧ ግን የጥንት ባህልና ጠንካራ የቤተሰብ ሴቶችን አቅፋ የያዘች ናት። በዚህች ምድር ላይ የፕሬዝዳንትነትን ከባድ ሸክም የተሸከሙት ኢብራሂም ትራኦሬ ከዚህ ሁሉ በላይ ሆነው የራሳቸውን የሆነ ብርሃንን አብርተዋል። የብረት ክንድ ያለው መሪ ተብሎ ስማቸው ቢነሳም በማንነታቸው ውስጥ ግን ጥልቅ ሰብዓዊነትና ለባዓላቸው እያላቸው የማይናወጥ ፍቅር ጎልቶ ይታያል። ይህንን ሁሉ የዓለምን ትኩረት የሳበው ግን አራት ሚስቶች እንዳሏቸው የተሰማው ዜና ነበረ። ይህ የአኗኗር ዘይቤ በብዙ የምዕራባውያን አይኖች ዘንድ ዘመናዊነትን የሚጻረር ቢመስልም የትራወሬ ቤተሰብ ግን በፍጹም ስምምነትና ሰላም የሚኖር ሲሆን ሚስቶቻቸውም ለእሳቸው ያላቸውን ጥልቅ ፍቅርና የማይናወጥ ድጋፍ በይፋ ሲገልጹ ተደምጠዋል። ሕይወት በትራኦሬ ቤት ውስጥ ከተለመደው የቤተ መንግሥት ድባብ የተለየ ሞቅ ያለና ሕያው ምስልን ይስላል። ቤታቸው በአራት የተለያዩ ሕንፃዎች የተከፋፈለ ቢሆንም እያንዳንዷ ሚስት የራሷ ምቹ ቦታና ክብር ያላት በቅናትና በፉክክር ጥላ እያልተሸፈነ በፍቅርና በመከባበር የተሞላ ሕይወት የምትመራ መሆኗ በስሜት ሲገለጽ ይታያል። የቡናው ሽታ በአየር ላይ ሲወዛወዝ የልጆች ሳቅና የሴቶች ቅን ንግግር የዕለት ተዕለት ድባቡን ያጣፍጠዋል። የትራኦሬ ሚስቶች እያንዳንዳቸው በራሳቸው ሙያና ሕይወት የሰከኑ፣ ለቤተሰቡና ለማህበረሰቡ የሚያበረክቱ ናቸው። እርስ በርሳቸውም መከባበርና መደጋገፍን የዘወትር ተግባራቸው ያደርጋሉ። ፕሬዚዳንቱ ከእያንዳንዱ ሚስት የወለዷቸው ልጆችም እንደ እውነተኛ ወንድምና እህት በአንድነት በደስታ ሲጫወቱ ማየት የዚህን ያልተለመደ የቤተሰብ መዋቅር ጥንካሬና የፍቅር ብርሃንን የሚያሳይ ነበር። በቤታቸው ውስጥ ፕሬዚዳንት ትራኦሬ የባለስልጣንነታቸው ጭንብላ አይታይባቸውም። ልቁንም አድማጭ፣ ፈገግታማ፣ አፍቃሪ አባትና ባል ሆነው የቤተሰባቸውን ደስታ ከማንኛውም ሌላ ነገር በላይ ያስቀድማሉ። ይህ የፕሬዝዳንት ትራኦሬ የቤተሰብ ምስል ወደ አውሮፓ ሲደርስ ግን በከፍተኛ ማዕበልና ትችት ታጅቦ ነበር። በተለይም አንድ የምዕራባዊ ጋዜጠኛ በይፋ አራት ሚስቶች እያሉት እንዴት ስለ ዘመናዊ አመራር ይናገራሉ? ይህ ከሰብዓዊ መብት መርሆች ጋር አይጋጭም ወይ ብሎ ጠየቀም። በአየር ላይ የሚንሳፈፉት የፍርድና የነቀፋ ቃላት የትራኦሬን አፍሪካዊ ማንነትና የሀገር ውስጥ እሴቶችን ፈጽሞ ያልተረዱ ይመስሉ ነበር። ፕሬዝዳንቱ ምላሽ ግን እንደ አለት የጸናና የራስን ማንነት የሚያንጸባርቅ ነበር። በዓይኖቻቸው ውስጥ መረጋጋትና ጥበብ ይታያል። ምክንያቱም እኔ እወዳቸዋል እነርሱም ይወዱኛል ሲሉ በረጋ መንፈስ መለሱ። አክለው በሀገሬ ሰዎች ቤተሰባቸውን በሚፈልጉት መንገድ ይመርጣሉ፣ እኛ ባህላችንን ለውጭ ምዕራባውያን እሴቶች አናስገዛም በማለት ባህልና የሃይማኖትን የነፃ ምርጫን ዋጋ አበክረው አስረዱ። ይህ አጭርና ግልጽ ምላሽ እንደ ነዳጅ ሆኖ የምዕራባውያን መገናኛ ብዙሃን ትራኦሬን በመተቸትና በእሳቸው ላይ እርምጃ እንዲወሰድ በመጠየቅ አርዕስተ ዜናዎችን እንዲያፈነዱ አነሳስቷቸዋል አምባክነን ሴቶችን የሚጨቁን የሚሉ ቃላትን በስፋት በተደጋጋሚ ይሰሙ ነበር። ነገር ግን የዓለም የዲፕሎማሲና የባህል ሚዛን ከምዕራቡ ዓለም ብቻ እንዳልሆነ የአፍሪካ ምላሽ በድምቀት አሳይቷል። በመላው አፍሪካ ከጎጆ ቤት አንስቶ እስከ የአገር መሪዎች ቢሮ ድረስ ብዙ ሰዎች ለትራኦሬ የቆሙ ሲሆን የራሳቸውን ባህልና ምርጫ የመወሰን መብታቸውን አበክረው ተናገሩ። የምዕራባውያን መለኪያ የዓለም ሁሉ መለኪያ አይደለም የሚሉ ድምፆች በመላው አህጉሪቱ ያስተጋቡ። ከዚህም በላይ የትራኦሬ ሚስቶች ራሳቸው በአፍሪካዊት ሴት ቆራጥነትና ክብር አሉታዊውን ትርክት ለመመከት ቪዲዮዎችንና መልእክቶችን በማህበራዊ ሚዲያ ላይ መለጠፍ ጀመሩ። ድምጻቸው በዓለም ጆሮ ተደመጠ። ከሚስቶቻቸው አንዷ አዋ በእሳቸው ዘንድ እንዳልተጨቆነች እናም ባለቤቷ እንደሚሰማት እንደሚረዳት፣ በታመመች ጊዜ እጇን እንደሚያያትና ሁልጊዜም እንደሚደግፋት በስሜት ገለጸች። እኔ የራሴ ሕይወት አለኝ፣ የራሴ መንገድ አለኝ፣ እማራለሁ። ከእርሱ ጋራ በመሆኔ ደስተኛ ነኝ ስትል አይኖቿ በኩራት ደምቀዋል። ሌላኛዋ ሚስት ሚርያም ደግሞ ወደ ወዳጅ ዘመድ የመሄድ የራሳቸውን ንግድ የማካሄድና ሕይወታቸውን በራሳቸው ፈቃድ የመምረጥ ሙሉ ነጻነት እንዳላቸው አጽንኦት ሰጥታለች። እስረኞች አይደለንም፣ ራሳችንን የቻለን ሴቶች ነን የሚል ድምፅ ሰማይ ላይ አስተጋባ። ሌሎች ሚስቶችም አወንታዊ ልምዳቸውን ሲያካፍሉ ድምፃቸው ከማንኛውም አሉታዊ አርእስተ ዜናዎች በበለጠ ጮኸ፣ የዓለምን አመለካከት በዝግታ መለወጥ ጀመረ። የክስተት በብዙዎች ዘንድ አነጋጋሪ የሆነ ሲሆን እንዲሁም አንዳንድ አፍሪካውያን ፌሚኒስቶችም ቢሆኑ ጉዳዩ የሚስቶች ቁጥር ወይስ የሚስተናገዱበት መንገድ ነው የሚለውን ጥያቄ በድጋሚ እንዲያነሱ አድርጓቸዋል። የሴቶች መብት የሚነሳው በቁጥር ሳይሆን እንዴት እንደሚኖሩና እንደሚስተናገዱ ነው የሚል አዲስ የውይይት ማዕበል ተፈጠረ። አንድ የተከበሩ የደቡብ አፍሪካ ጋዜጠኛ የአፍሪካ ቤተሰቦችን በአውሮፓውያን ዓይን ከመፍረድ ይልቅ ከነርሱ መማር አለብን፣ የአንድን ባህል ውበት ለማየት የራስን መነጽር ማውለቅ አለብህ በማለት የባህልን ብዝሃነትና የራሳችንን መለኪያ የማስቀመጥን አስፈላጊነት አበክረው አስረድተዋል። በዚህ ሁሉ መካከል የምዕራባውያን የትችቶች ድምፅ ሙሉ በሙሉ ባይቆምም፣ ብዙዎች ግን የአመለካከት ለውጥ ማሳየት ጀመሩ። የለውጡ ማሳያ ደግሞ ፕሬዝዳንት ትራኦሬ ራሳቸው አንድ ፈረንሳዊ የሆነ ተቺ ዘጋቢን ቤታቸውን እንዲጎበኙ ጋበዟቸው። ጋዜጠኛዋ የቤተሰባቸውን ሕይወት በዓይን ስትመለከት ቤቱ በሳቅ፣ በዲሲፕሊን፣ በስርዓትና በሰላም የተሞላ መሆኑን ልጆቹም በአንድነትና በፍቅር ሲያድጉ በመገንዘቧ የመጀመሪያ ፍርዶቿን እንድትጠራጠርና አመለካከቷን እንድትቀይር አደረጋት። ከጊዜ በኋላ የቅድሞ ትችቶቿን በመተው ትራኦሬ ቤተሰባቸውን የሚመሩበትን መንገድ መረዳት እንደጀመረች በይፋ ትናገራለች። የታሪክ በቡርኪናፋሶ ብቻ ሳይሆን በመላው አህጉሪቱ ስለ ባህል ምርጫና ክብር አዲስ ውይይቶችን አስነስቷል። የአፍሪካ ማንነት ባህልና የቤተሰብ እሴቶች በራሳቸው መንገድ መከበር እንዳለባቸው እንከር ያለ መልእክት ተላልፈዋል። የትራኦሬ ሚስቶችም ዝም ብለው ከመቀመጥ ይልቅ ለሌሎች ሴቶች አሪያ በመሆን ሕይወታቸውን በንቃት መምራት ጀመሩ። ነፃ የልብስ ስፌት ትምህርት ቤት ለወጣት ልጃገረዶች መመክፈት፣ የሴቶች የእርሻ ትብብር ማህበርን በመጀመር የራሳቸውን አስተዋጽኦ አድርገዋል። እነዚህ ተነሳሽነቶች የአፍሪካ ሴቶች በማህበረሰባቸው ውስጥ ያላቸውን ተሳትፎና ኃይል ከፍ ከፍ አድርገውታል። የትራኦሬ ቤተሰብ የትችት ኢላማ ከነበረበት ወደ አወንታዊ ለውጥና ተነሳሽነት ምንጭነት ተቀየረ። የኑሮ ዘይቤያቸውን ለምዕራቡ ዓለም ሲሉ ይለውጡ እንደሆነ ተብለው ሲጠየቁ ፕሬዚዳንት ትራኦሬ በኩራትና በቆራጥነት የዓለምን ትኩረት በድጋሚ ሳቡ። ድምፃቸው የጸናና የአፍሪካን ኩራት የተሞላ ነበር። እኔ ለጭብጨባ አልኖረም። እኔ የምኖረው ለሀገሬና ለቤተሰቤ ነው። ቤቴ አልፈረሰም። ሚስቶቼ መስረኞች አይደሉም። አብረን ሀገርን እየገነባን ነው። የራሳችንን ባህልና ማንነት እንዲሁም ሃይማኖታችንን እያሳየን ነው በማለት የመልካም መሪና የአፍሪካዊ ኩራት ድምፅን አሰሙ። ይህ ንግግር የአፍሪካ አዲስ የራስ መተማመንና የሉዓላዊነትን ጥያቄ የሚያንጸባርቅ ነበር። ይህ የኢብራሂም ትራኦሬ ታሪክ የባህልን፣ የፍቅርንና የአመራርን ትርጉም በድጋሚ እንድንመረምር የሚገፋፋ እውነተኛ ምስክርነት ነው። ይህ ታሪክ በብዙዎች ሚስቶች መካከልም ቢሆን እውነተኛ ፍቅር፣ መከባበርና ስምምነት ሊኖር እንደሚችል እንዲሁም የአፍሪካውያን ባህልና የአኗኗር ዘይቤ በራሳቸው መንገድ መፈረጅና መከበር እንዳለባቸው ያስተምረናል። የመሪው የግል ሕይወት ከሀገራዊ ማንነት ጋር እንዴት ሊተሳሰር እንደሚችል የሚያሳይ አፍሪካዊ ኩራትን ያለዋላዊነትን የሚያንጸባር ያው ምስል ነው። ይህንን አስደናቂና አስተማሪ ታሪክ ከወደዳችሁት ላይክ በማድረግ ይህንን ታላቅ መልዕክት ለሌሎች በማጋራትና ገንቢ አስተያየታችሁንም ከስር በመጻፍ ቤተሰባችንን ይቀላቀሉ። የእናንተ ድጋፍ ለኛ ትልቅ ብርታት ነው። ለተጨማሪ አስደሳች አስተማሪና ወቅታዊ ቪዲዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁን ከልብ ብናመሰግናለን። የቡርኪና ፋሶ የብልጽግናና የሰላም ጉዞ በድል ይቀጥል። የህፃናት ድምፅ ይሰማ። የሀገር ክብር በንቃት ይጠበቅ። የአፍሪካ ልጆች ለክብራቸው ይቁሙ።